አነጋጋሪውና አወዛጋቢው የፍቅር ሲዝም መስራች ነብይ ደምሳሽ ኬንያ መግባቱ ተሰምቷል። ነብይ ደምሳሽ የፍቅር ሲዝም ሃይማኖት መስራች ብሎ ራሱን በመጥራት የተለያዩ አይነት አወዛጋቢ ነገሮችን በመናገር እና በማድረግ በሶሻል ሚዲያ በተለይም ደግሞ በቲክቶክ ከ200 ሺህ በላይ ተከታዮችን ለማፍራት ችሏል። በየጊዜው በተለያዩ ቦታዎች በሚሰጣቸው ኢንተርቪዎች ላይ በአለባበሱ በሚናገራቸው ንግግሮችና በድርጊቶቹ ብዙ ሰዎችን ማነጋገር ችሏል። የፍቅር ሲዝም ሃይማኖት ከክርስትናም ሆነ ከእስልምና ከመጽሐፍ ቅዱስም ሆነ ከቁርአን የተለየ አዲስ የሆነ ሃይማኖት መሆኑን በመጥቀስ ሰዎች እንዲቀበሉትም ነቢይ ደምሳሽ ይጠይቃል። ከሦስት ቀን በፊት ሙሉ በሙሉ ጥቁር በጥቁር በመልበስና በመከናነብ የኢትዮጵያ መንግስት የመናገር ነፃነቴን ይነፍጎኛል ፖሊስ እያባረረኝ ነው በማለት ቪዲዮ ሰርቶ በቲክቶክ አካውንቱ ለቆ ነበር። ነብይ ደምሳሽ ኢትዮጵያውያን ለነፃነታችሁና ለመብታችሁ ዝም አትበሉ የሚል መልእክትም በዛው ቪዲዮ ላይ አስተላልፏል። ታዲያ ይህንን ፖሊሶች እየተከታተሉኝ ነው፣ የመናገር ነፃነቴን አጥቻለሁ የሚል መልእክት ካስተላለፈ በኋላ ዛሬ ኬንያ መግባቱ ተሰምቷል። ነብይ ደምሳሽ በኬንያ ጎዳና ላይ አፍሪካን መሰረት ያደረገና ከኢትዮጵያ የመጣውን የፍቅር ሲዝም ሃይማኖት ሰዎች እንዲከተሉትና አባል እንዲሆኑ በእንግሊዝኛ ቋንቋ ሲሰብክ የሚያሳይ ቪዲዮ በራሱ የቲክቶክ አካውንት ተለቆ ብዙዎችም እየተቀባበሉት ይገኛሉ። ከዚህ ቀደም ፍቅር ሲዝም ጸበል መግባቱን የሚያሳዩ የተለያዩ መረጃዎች ወጥተው ህዝቡም ጸበል ተጠምቆ ወደ ጤናው እንዲመለስና የሚያደርጋቸውን እናም የሚናገራቸውን ግራ አጋቢና አወዛጋቢ ነገሮች እንዲተው ምኞቱን ገልጾ ነበር። ሆኖም ነገሮች የተገላቢጦሽ ሆነው ነብይ ደምሳሽ ፍቅር ሲዝም በሚል የጀመረውን እንቅስቃሴ ከጸበል ከተመለሰም በኋላ አጠናክሮ በመቀጠል ከኢትዮጵያ ወጥቶ ኬንያ ገብቷል። ምንም እንኳን ለስደቱ ትክክለኛ ምክንያት ይሄ ነው ማለት ባይቻልም፣ ነብይ ደምሳሽ ኬንያ ናይሮቢ መግባቱ ግን ተረጋግጧል። በአንድ ወቅት የተከታዮቹ ብዛት ከሺህ በላይ እንደደረሰና ከዚህም የበለጠ ሃይማኖቱ እየተስፋፋ እንደሚሄድ ገልጾ እንደነበር ይታወሳል። በመጨረሻም ነቤ ደምሳሽ በሀገሬ የመናገር ነፃነቴን አጥቻለሁ ካለ በኋላ በኬንያ ጎዳናዎች ሃይማኖቱን ሲያስተዋውቅ ታይቷል። ቀጥሎ የሚወጡ አዳዲስ መረጃዎችን እየተከታተልን የምናሳውቃቸው ይሆናል። በነቢይ ደምሳሽ ዙሪያ ያላችሁን ሐሳብና አስተያየት እስኪ ኮመንት ላይ አስቀምጡልን። በቀጣይም አዳዲስ መረጃዎች በፍጥነት እንዲደርሳችሁ ኢትዮ አዲስ ነገርን ሰብስክራይብ አድርጉ። ቸር ቆዩን።